ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን ዜናዎች ይዘንላችሁ ቀርበናል። አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም የዩትብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ ሼር ላይክ በማድረግ ከወዲሁ ትብብር እንድታደርጉ በአክብሮት እንጠይቃለን። አቶ ታየ ደንዳ ጉዳያቸውን ማረቢያ ቤት ወርደው እንዲከታተሉ ፍርድ ቤት ትዕዛዝ ሰጠ። የቀድሞ ሰላም ሚኒስትር ዴታ አቶ ታየ ደንዳ የዋስትና መብታቸው ተነስቶ ጉዳያቸውን ማረቢያ ቤት ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቢ ሕግ በታየ ደንዳ ላይ ከዚህ ቀደም አቋርጦት የነበሩ ሁለት ክሶችን ዳግም አንቀሳቅሷል። ተከሳሹ በ1996 ዓ ም የወጣውን ወንጀል ህግ አንቀጽ 251 ህዝባር ሀመር ስር የተመላከተውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበር ይታወሳል። አቶ ታዬ ደንዳ የሰላም ሚኒስቴር ዴታ በነበሩበት ወቅትም የአገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህንን ወደ ጎን በመተው በ1996 ዓ ም የወጣውን የኢፍሪ ወንጀል ህግ አንቀጽ 257 ንዑስ አንቀ አሰብ በመተላለፍ ሲንቀሳቀሱ እንደነበር በክሱ ላይ ተመላክቷል። በዚሁም በአሸባሪነት የተሰየመውን ኦነግ ሸኔን በኦሮሚያ ክልል እንዲሁም የታጠቁ ጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜም የእነዚህን ጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያዎች የፕሮፓጋንዳ መልእክቶችን ያስተላልፉ በመሆኑ ክሱ ቀርቦባቸዋል። የፌዴራል ከፍተኛው ፍርድ ቤት ሐምሌ 30 ቀን 2016 ዓ ም በዋለው ችሎትም ቀርቦባቸው በነበሩ ሁለት ክሶች መካከል ሳያስፈልጋቸው በነጻ ተሰናብተው እንደነበር የሚታወስ ነው። ዛሬ በዋለው ችሎት ተከሳሹ ጉዳያቸውን በማረቢያ ቤት ሆነው ሁነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለማሰማት ለሰኔ 30 ተለዋጭ ቀጠሮ ተሰጥቷል ነው የተባለው። በሌላኛው መረጃችን፣ በመጨረሻም ብዙ ያጨቃጨቀው አዋጅ መጽደቁ ተሰምቷል። የአንድ ብር ፌስታል እስከ አምስት ሺህ ብር እንደሚያስቀጣም ተነግሯል። ለእንጀራ ለዳቦና ና ለተለያዩ ሸቀጦች እቃዎች መጠቅለያነት የሚውለው የፕላስቲክ ከረጢት ይዞ መገኘት ከሁለት እስከ አምስት ሺህ ብር የሚያስቀጣው አዋጅ መ እንደማይጸደቁ ተነግሯል። ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት በምክር ቤቱ አባላት እንደቀረበበትም ተነግሯል። ስስ ፌስታል ይዞ የተገኘን ሰው እስከ አምስት ሺህ ብር እንዲቀጣ የሚያዘው አዋጅ መጽደቁ ለእንጀራ ለዳቦና ለተለያዩ ሸቀጦች እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከሁለት እስከ አምስት ሺህ ብር የሚያስቀጣው አዋጅ ጸድቋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውለውን የፕላስቲክ ከረጢት ይዞ ከተገኘም ከሁለት ሺህ እስከ አምስት ሺህ ብር የሚያስቀጣውን አዋጅ ዜጎችን በማያውቁት ጉዳይ ለቅጣት ጥቃት የሚዳርግ ነው የሚል ትችት ከምክር ቤቱ ቀርቦበት እንደነበርም ተነግሯል። የህዝብ ደራሲዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና ወጋገድ አዋጅ ላይ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘም ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ፌስታሉን ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠም ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50 ሺ ብር በማያንስና ከ200 ሺ ብር በማይበልጥ የገንዘብ መቀጮና ከአምስት ዓመት በማይበልጥ ጽኑ ስርዓት እንዲቀጣ አዋጁ ያዛል። የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ ሀምዛዬ የአዋጁን ይዘት በንባብ ባቀረቡበት ወቅት የምክር ቤት አባላት በበኩላቸው ማንኛውም ሰው ይዞ ከተገኘ ከሁለት እስከ አምስት ሺህ ብር እንዲቀጣ ይደነግጋል። ይህ ከእኛ ነባራዊ ሁኔታ ጋር እንዴታየ፣ በተለይ ዝቅተኛ ገቢ ያለው ማህበረሰብ ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲል ጥያቄ ተነስቶበታል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖና ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ ሀምዛዬ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱን ያን ግንዛቤ ውስጥ ያስገባ ነው ሲሉም ተናግረዋል። የፕላስቲክ ከረጢቶቹ ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ መቶ ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ሃያም ሰላሳም ሺህ ቢሆን ሀገርን ለማትረፍ ነው ሲሉም ተናግረዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችን እና ወፍራም የፕላስቲክ ውጤቶችን አይጨምርም መባሉም ተሰምቷል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታንም ያስቀምጣል። በሌላኛው መረጃችን የሱዳኑ ፈጥኖ ደራሽ ኃይሎች መሪ ሄምቲ በኤርትራ ላይ ዛቱ። የሱዳኑ የፈጥኖ ደራሽ ጦር መሪና ከፊል ሱዳን በቁጥጥር ስር ይዞ የሚገኘው ሌትናል ጀነራል ሀምዳን ደጋሎ ሄምቲ፣ ኢሳያስ አፈወርቂ ሀገሬን፣ ጦሬን ተዳፍሯል፣ ኤርትራ ላይ በቀጥታ እርምጃ መውሰድ እጀምራለሁ ሲሉ ዛቻ ያዘለ ንግግር አድርገዋል። ኤርትራ የጀነራል አልቡርሃን ጦር በማሰልጠን የእኛን ጦር በመውጋት በሱዳን የውስጥ ጉዳይ ጣልቃ በመግባት ከፍተኛ ጉዳት አድርሷል ያሉት ሄምቲ ኤርትራ ለዚህ ተግባሯ ዋጋ ትከፍልበታለች ሲሉ እንደሚችሉም ተናግረዋል። ከዚህ በተጨማሪም ግብጽ ያል ቡርሃን ጦር እየደገፈች እንደሆነ እናውቃለን። ግብጽ ከዚህ ድርጊቷ እንድትቆጠብ ሲሉ አሳስበዋል።